ገባች ሁላችሁም በደንብ ያዙት፣ በደንብ ቀረጹት። እታፈራው ታረቀኝ ጋር ገባች። ነገሩ ባይገባትም እታፈር ዮርዳኖስን አስጠግታት አብሮ መኖር ጀመሩ። ጊዜው እየገፋ ሲሄድ የማይደበቀው ነገር መታየት እና መምጣት ጀመረ። ማቅለሽለሽ፣ ወዲን ቆረጠኝ ማለት ጀመረችው። ጨዋ ይህንን ስታይ ደግሞ ታፈር እስኪ ጃርዲያም ምንም ሊሆን ይችላል፣ ሐኪም ቤት ሄደሽ እንመርመር ብላ አስመረመረቻት። ስታስመረምራት ጽንስ መሆኑ ተነገራት። ነገሩ ድብልቅ ልቁ ወጣ የሆነው ወሎ ዮርዳኖስ ስታፈራውን ጠየቀታት። ዮርዳኖስም የተፈጠረውን ሳትደብቅ አንድ ሁለት ሶስት ብላ ለዮርዳኖስ ነገረቻት ማለት ነው። ዮርዳኖስም ለቤተሰብ ማን ነው እታፈራው ከቤተሰብ መካከል ለአንዲት እህቷ ነገር እፈልግሻለሁ ብላ ጊዮርጊስ ጠራቻት። ዮርዳኖስንም መዝሙር እናጅባለን ኔ ብላ ይዛት ሄደች። ደበበንም በጎን ጠርታ እታፈራው ጉዳዩ ወጣ ተነጋገሩ ማለት ነው። ከዛ ደበበ ይቅርታ ጠየቀ እና ረዳለሁ አለ። ቤት ተከራዩ አላቸው። ከታፈራው ቤት እንድትፈልግ፣ አራት ኪሎ ስድስት ኪሎ አካባቢ ቤት እንድትፈልግ። ከዛ እሱ ደግሞ ለመርዳት ሆስፒታል ድረሱን ላይ ሄዷል። ዮርዳኖስ ደበበ ብሎ ነው ስማኑላ አጽፎ የነበረው። በኋላ ላይ ግን ማን ምን እንዳሉ አይታወቅም። አላቅም እንደውም የማውቀው ነገር የለም ብሎ ካደ። የዮርዳኖስ ህይወት ምስቅልቅሉም ድብልቅልቁም ወጣ ማለት ነው የሆነው። ይሄ ስም ጠቅሻል ኖሮ ኖሮ ነው ወይ? እኔ የሰማሁት ይሄን ከሰማው በኋላ እሷ በፍርዴ በወጣትና ህጻናት በሴቶችና ህጻናት ጉዳይ በምናም እየዞረች መታ ነው እኔ ጋ ደርሳ ልጁም ከተወለደ ምን ካለ በኋላ ነው እኔ የሰማሁት እና ነገሩ ቆሞ ከቀረ በኋላ ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘነው ዘማሪት ፋንቱ ወልዴ ጠርታ ነው። ስንጠራውን ብዙ ሰዎች ሲናገሩም ሰምቻለሁ። እዛ ቢኒያም ሽታይን ጋር ሲናገሩ ሰምቻለሁ ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋል። ፋንቱ ምናምናም ብላ አይደለም፣ እንደሱ አይደለም። በተሀድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራውበት ቦታ የሄድኩት። የሄድኩት ደግሞ እንትን ላይ ነው ማለት ነው የሄድኩት ሳለው የእኔ የፋንቱ አገኘት ይሄ አሁን ሰሞኑ እንደምታቦኩት አይደለም። እንደዚህም ብዬ አልተናገርኩ። የተጠራ ነው፣ በተሐድሶ ጉዳይ ነው የመሰለኝ የተጠራው። ብዙ ሰው እንደሆነ ነው የማውቀው። የጠራችን ዘማሪት ፋንቲሽ ወልዴ ናት። የተጠራ ነው ደግሞ ሶስት ሆቴል ፊት ለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው። በእኔ አጠገብ በስተቀኜ ደበበ አለ። ከሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ፣ ከዛ ቴዲ፣ ከዚያ ምናምን ሉልሰገድ፣ ከዚያ አማሃ ነፍሱን ይማርና እዛ ዳኒ ከዛ ሱሬ እዛ ፋንትሽ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አይ ዋለሁ አሁንም አንዳንድ የኢትዮጵያ ውስጥ አይ ዋለው የነበር ነው። እንደዛ ነው የተጠራ ነው። ለታድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ የተነሳ ምንም የታድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል። አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ በስርዓተ ተክሊል፣ እሁድ ደግሞ ሰርግ ይኖራል በአዳራሽ እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማንን ነው የምታገባው አልኩኝ። ጸጥ አለ። እሱ ወደ እሷ ዞሬ ዮርዳኖስን ነው የሚያገባው። የልጅ አባት ነው እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው? ስን ፋንቱ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም። የማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትም የሚባል ነገር የለም። ቃል በቃል ይዘን ያለችው። እኔ ዞር ብዬ ከዚህ ብረት የለኝም፣ ከዚህ ብረት የለኝም የልጅቷን ህይወት የቀጨ ነው። የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም የለም። እንዲህ አይነት ጭካኔ ደግሞ፣ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፍ የለኝም ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጣሁ። ሄድኩ፣ ሄድኩ፣ ሄድኩ። አለቀ። ከዚያ ደበበ ሀሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ፣ በዚህም በዚያም በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻሌ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ታድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ሊፈልጉት፣ መምህራኑ ነው መበቀል ይፈልጉት የሚያብዱት ማለት ጫበድች ከምትሆንበት እነዛ ደግሞ ተንቀባክበው ተቀበሏት። መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ ወደ ደቡብ ወደ ወላይታ መሄድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ አዲስ እነ መጋቤ ብሉ አይመረ አሸብር ሌሎቹም ያው ተከትለው ተከተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላውቅም። ዮርዳኖስ ለምን እንደገባች አውቃለሁ ሃይማኖቷን ትወዳለች። ቤተክርስቲያኗን ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለዋ ነበረች የምትሄደው። ዘማሪ ፍቅርታሁን ታድሶ ናት። ምን ሆና ምን አይታ ታድሶ እንደሆነች አላውቅ አላውቅ። በዛች እጣ ነው ይችኛዋ የገባችው ማለት ነው። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ንጽሕት ናት፣ ቅድስት ናት። በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንልኛ ሳይገባን እንደተገባው ሆነን በአውደ ምረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ትኖራለች ማለት ነው። ዛሬ በቤተክርስቲያን አጠገብ ሆነው በቤተክርስቲያን ሳይድ ሆነው ዛሬ ምእመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ፣ ሃይማኖታቸውን እንዲቀይሩ፣ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ፣ ከቆሞሳት ጀምሮ፣ ከካህናት ጀምሮ፣ ከመምህራን ጀምሮ፣ ከዘማሪያን ጀምሮ፣ ከዲያቆናት ጀምሮ፣ ከሰበካ ጉባኤ አባላት ሳይቀር፣ ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋል። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በሕይወቴ በአይን ያየኋት አንድ ማስታውሰው ለጅማ፣ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እምባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ስ ሁለቴ ዘምሪልኝ ለአንደኛውን ለእኔ ዘምሪልኝ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መታ። ሁለተኛ ቀን፣ ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤች አይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተሰብ መምሪያ ምና ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታል። አለቅ አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት ያው ደምረቱ አገልጋዮች ናቸው። አገልጋዮች ናቸው እናገራለ። ይህም በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረሱ ዛሬ ነው። ደጋግማችሁ ስሩበት፣ ሸቅሉበት። ያቺ አለም በቃኝ ብላ ዘፈን በቃኝ በላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ በቆብ ስር የተደበቁ በሻሽ ስር የተደበቁ በመስቀል ስር የተደበቁ ቁማርተኞች፣ ስንታይ አፈጻድቆች፣ ውስጣችን እሾሆች የሆን ሰዎች ናቸው የተቀበሏት የተቀበሏት ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት፣ እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት፣ እሷም በኋላ ላይ ስታየው ቦታ የሚያሰጣት፣ ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት፣ እስኪ ለሐጫቸውን እስኪያንጠባጠቡበት፣ እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ነው። ከዚህ እሷን መተኛት እሷን ማቆሸሽ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ሊሆን እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም? በሚል እንትን ብሏል ማለት ነው። ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፋል ነበር። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን የምለው ማስታወቂያውን ስለሰሩላት ምን ሰለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያላሰፈሰፉ ነበር የአሁኑ ብፁህ አቡነ ሩፋዬ የያኔው አባ ተክለ ሃይማኖት የጋምቤላው ሳያመልጠኝ ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱ ዓለም የዳላስ ሚካኤሉ ደግሞ አሰሉት ያኛው ሲኖዶስ ነበር የውጭ ሲኖዶስ ነበር ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል ቤተክርስቲያናችንን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት እንደፈለጉት ማሽከርከር አልሆንላቸውም ተጣሉ ሲጣሉ ያው እሷም ዞራለች እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁላችሁ በሰርግ በተክሊል አገባች፣ የዚያ ሚስት ሆነች። እሱም አላዋጣትም ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈርከደች አብልታ ልጅቷ በስተመጨረሻ እነ በጋሻውን ተከትላ እነ ዩጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ወደዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም የኛም የእኛም አስተዋጽኦ አለበት። ማመን አለብን። ማመን አለብን ግን ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተክርስቲያን አገልጋዮች ተማረው ቅድስት እናት ቤተክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ከብዙ ሰዎች ጋር ስናገር ብዙ መልክቶች ይመጡልኛል። ብዙ ቪዲዮ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸውን ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ፣ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የአጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባቴ አበሳ ሆኖ በቃ አይዞህ እግዚአብሔር ይቅር የማይለው አጢአት የለም፣ ይህንን ስገድ፣ ይህንን መጽት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኑና ይሰጣል። ብዙዎች ይህንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩአሉ። ትዳር ያፋቷሉ። ኑሮ ቤተሰብ የበጠበጧሉ። እነዚህ ምንድን ናቸው? ያን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን፣ ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቱ አይደለ የቤተክርስቲያኒቷ ስህተት አይደለም። የቤተክርስቲያኒቷ ችግር አይደለም። የግለሰቦች ችግር፣ የግለሰቦች ችግር። አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔም ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔም ጠንቋይ ሁን ብላ መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳይ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተ ክርስቲያን ንጽሕት ናት፣ ቅድስት ናት። አልቦ ነውር፣ ምንም ነውር የሌለባት ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተ ክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች ስዶች ልንሆን እንችላለን። ው ብዙ ሰው ብዙ ሰው ብዙ ሰው አልቅሷል። የስንት ህጻናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ሕፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊት ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት የቄስ ማት የዲያቆማ የምናም ታያላችሁ። ዛ በነውሩ የገቡ ማለት ነው በኖር የገቡ ቤተክርስቲያኒቷ አዛ አይደለም። ቤተክርስቲያኒቷ ነግር አይደለም። አንዳንዴ የጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይህንኛውን ኃጢአት ይህኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል ራሱ ሰይጣን ምን አይነት ሆኖ እኔ ይህንን አላውቅም እስኪል ድረስ ማለት ነው። በገዳም በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የሰርክ ጸሎት ላይ አንደኛው መኖክሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል። ካልበላው በቃ መሞቴ ነው ይልና እንቁላል ያመጣና፣ ጠብሶ እንዳይበላው ሊሸት ነው ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው። እንዴት ያደርገው? ግራ ገባው። እስቲ ቆይ ከነ ቅርፊቱ ላርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ እንትኑን አድርጎ ከነ ቅርፊቱ እንቁላሉን ማቃጠል ጀመረ ማለት ነው ማብሰል አበምኔቱ የገዳሙ አበምኔት መነኩሴው እየሰራ ያለውን በደል እያሰራ ያለውን ችግር ተመልክተዋል ኃጢአቱን አይተዋል ስለዚህ ከመሳቱ በፊት እግዚአብሔር መንፈስ ቅዱስ ስለሚገልጽ ከመሳቱ በፊት ሄጄ ከዚህ ነገር ላድነው አሉ እና ይሄዳሉ ማለት ነው ቀጥታ እሷ ቤቱን በሩን ሳይሆን መስኮቱን ግድ አድርገው ሲገቡ እዛ ማንኪያ ነው፣ ጭልፋ ይዞ እንቁላል በሻማ እየጠበሰ በጧፍ እየጠበሰ በብሱም እኔ እንዲህ አይነት ተንኮል እንዲህ አይነት እንትን ካለ ዛሬ አይቼ አላውቅም። እኔ የራሱ ከሱ ከዚህ ከመኖክሴው እያየው እያየ ሆኗል የአንዳንዶቻችንን በደል የአንዳንዶቻችንን ኃጢአት ራሱ ሰይጣን ይቀናበታል እኔ እንዲህ የምሆነው መቼ ነው መቼ ነው እንዲህ አይነት ራሱ ሲስተማቲክ የሆነ እንዲሁና የረቀቀ ወንጀል ኃጢአት የምሰራው መቼ ነው ብሎ ራሱ ሰይጣን ይቀናብናል ዲያብሎስ ይቀናብናል ይቀናብናል በዚህ አይነት አሁን ሰው ሲከሱ ያለው ይገባኛል የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደበው ስንቴ ነው? ታይ ለን እሱም ብሎ ዲያቆን ሄ ዲያቆን አደለሁ እሱም ብሎ መምህር እሱም ብሎ ምንትስዬ ምናምን እኔ እያለሁ ሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት በጥጋባችን ምክንያት መቋቋም አቅቶን ለወደቅንበት ለወረድንበት ነገር ተጠያቂ አይደለችም። አይደለች ደግሞ ያለ ላብ የሚመጣ ገንዘብ ደግሞ ያለ ድካም የሚመጣ ገንዘብ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው የሚያደርገው። ከመስመር ነው የሚያስወጣው፣ ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው። እንደኔ የደሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው። አብዛኛዎቻችን ማለት ነው። ከዚያ ህይወት የህይወት መንገድ አምጥቶ አውደ ምረቱ ላይ ያወጣን። አውደ ምረቱ ላይ ስንወጣ እኛ ከፍ ብለን ሌሎች ዝቅ ብለው ታዩን። እታች የሚያዩን ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስሎ ያዩናል፣ ይመለከቱናል። እኛ ድህነት እኛ ረሃብ እኛ ጉስቁልና ነው ያወጣን፣ ህይወት አይደለም መዳን አይደለም ያወጣን። እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙ ሰዎች እውነተኛ አድራሾች ናቸው ብሎ የሚመካብን የሚኮራብን ናቸው። እኛ ግን እንደዛ አይደለንም አብዛኛዎቻችን። አሉ ብዙዎች አሉ ብዙዎች ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ? አንድ በሽተኛ፣ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ ቀባብቶ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል። መቼ ጀመረ? በዚህ ቀን ነው የጀመረኝ። እንዴት ነው የጀመረ እንዲያርጌ፣ እንዲያርጌ ይጀመረኝ። የት ሄደህ ነበር? እዚህ ቦታ እዚያ ቦታ ሄደህ ምን ጠጥተህ ነበር? ይህንን ይህንን ይህንን። ከዛ መነሻነት ላብራቶሪ ስማ፣ ምንድን ነው አልትራሳውንድ የሚባለው ነገር አጋዥ ሆኖ የእናንተ ሀምሳ ፐርሰንት መናገር የሐኪሙ ሀምሳ ፐርሰንት እውቀት፣ ሁለቱ ይደመርና ለእናንተ ለእኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ ያመሳልን ታመሜጄ እዚህ ቁርጠኛል ወይኔ ልፈነዳ ነው ምናምን ብለው ውሸቴን ብለው፣ ኦኬ እንዴት ነው የሚያደርግህ መቼ ነው የጀመረ ነው የሚለኝ። በዚህ ሰዓት ምናምን ምናምን ስለው፣ ኦኬ እንዲህ ያደርጋል እንዲህ ያደርጋል ያመጧል፣ የአሜባ ነው የጃርዲያ ነው የምንትስዬ ነው የኩላሊት ነው የምናምን ነው የሚለውን ያያል። ሽንትህ እንደዚህ ይሆናል ምናም አው እንደዚህ ይሆናል ኦኬ፣ ይሄ ሊሆን ይችላል ይላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው ሐኪም ጠንቋይ አይደለም። የኢትዮጵያ ቤተክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተክርስቲያን መነገር መሰደብ የለባትም የለባትም። አንድ ለጵጵስና የሚመረጥ ሰው ለብብስና የሚመረጥ ሰው ከምን ከምን መከልከል እንዳለበት ምን ምን መሆን እንዳለበት ምን መስፈርት ማሟላት እንዳለበት የተጻፈ የተጠነቀቀ ነው ያለ እና አግብቶ የወለደ የልጅ አባት የሆነ አምጥተን ትግሬ ስለሆነ ኦሮሞ ስለሆነ አማራ ስለሆነ አምጥተን የሾም ነው እኛ እንጂ፣ የቤተ ክርስቲያኒቷ ቀኖና የቤተ ክርስቲያኒቷ መጽሐፍ አይደለም። ከዛ ጳጳሱ ይሞታል። ሲሞት ልጅ ወራሽ ነኝ ብሎ ይመጣል። ከዛ ቤተክርስቲያኒቷ ገበናዬ እንዳይወጣ ብላ ውው ትላለች። ፍርድ ቤት ክርክር። ልጅ ደግሞ ሀብት አለው። አባቴ ጳጳስ ነው። የሀገር ስብከት በባንኩ ያላለ ይገባኛል። መኪና አለው ይገባኛል። ወላጅ አባቴ ነው ይላል ጳጳሱ። ከዛ የት ነው የሚሄደው? ፍርድ ቤት። ፍርድ ቤት ማን ነው? አቃቤ ሕጉ እስላም ነው። ዳኛው ፕሮቴስታንት ነው። ከዛ ዚህ መጠብ ሙግት ስትገባ ቤተክርስቲያንን ማዋረድ ስለሆነ የሚፈልገው የህግ አካሉ ዳይ ነው የሚለው

ቤተ ክርስቲያንም አብራ ትሰደባለች አብራ ትዋረዳለች። ቤተ ክርስቲያኒቷ ግን በአፍም በመጽሐፍም እንደዛ የሚል ነገር የላት። ስለዚህ በእኔ በግለሰቡ ስህተት በስጋ ድክመቴ በስጋ ኃጢአቴ ጳጳስ ልሁን፣ መኖክሴ ልሁን፣ ቄስ ልሁን እኔ ባመጣው ጥፋት ጥንታዊቷ፣ ብሔራዊቷ፣ ዶግማዊቷ፣ ቀኖናዊቷ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መኖር መነቀፍ፣ መሰደብ የለባትም ማለት ነው።